ሰላም እንደምን አላችሁ? እንደምን ቆያችሁ? በያላችሁበት እግዚአብሔር አምላካችን በድጋሚ ስላገናኘን ጠብቀው ስሙ ክቡር ይመስገን። በዛሬው ወገነ መልክ እንዳያቆይታችን መቼም ማናየው መንስማው ነገር የለምና እንግዲህ በሰሞኑ በአርሲ በተደረገው የኦርቶዶክሳውያን ግድያን በተመለከተ እነ በጋሻው ያስተላለፉት መልእክት አለ። በጣም ነው የገረመኝና በእርግጥ አዲስ ነገር አይደለም እንዳይነ ጉዳዮች በተመለከቱ ማለት ነው። እና ይህን ትዝብት ልላጋራችሁ ነው የመጣሁት በዛሬው ቆይታችን። እንደው በቅድሚያ ሲ የተናገረውን ነገር መነሻ በማድረግ እስኪ ቆይታችን ቆይታ ነው የምናደርገው። በቅድሚያ ሲ የሚናገረውን ነገር እናድምጥ።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 እንደሰማችሁት እንግዲህ አንተ ምን አድርገህ ነው በሚል የሰሞኑን ግድያ በተመለከተ ልክ ከዚህ በፊት የእኛ አባቶች እና እናቶች አስቀምጠውት የሄዱት በደል ወይም ደግሞ እንደዚሁ ሌላ ወንጀል እና በእነሱ ሀቃት ምክንያት በእነሱ ባጠፉት ጥፋት ምክንያት እነዚህ እንደታረዱ አድርጎ የተናገረበትን ጉዳይ ነበረ የሰማነው እና በአጭሩ ማለት ነው አንዳንድ ጊዜ ሰማይ የሚከደንባችሁ የሚመስላችሁ ሰማይና ምድር እንዲሁ እንዲሁ ጭልምልም አሁን በምናየው ሁኔታ ባለንበት ሁኔታ ለኦርቶዶክሳውያን ምንም ተስፋ ያለ የማይመስልበት ሁኔታዎችን በጣም ብዙ ነገሮች እናያለን እና ከሚያጽናኑን እና ከሚያበረታቱን አይዟችሁ ከሚሉን በበለጠ እንደ ዓይነት የሚያላግጡ የሚያሾፉ አካላትን በተለያየ ማህበራዊ ሚዲያ ላይ ማየቱ አዲሳችን አይደለም። በተለይ ኦርቶዶክሳውያን ከቅርብ ዓመታት ወዲህ በብዙ አይነት መልኩ ስንመለከት የባን መቀለጃ መጫወቻ መዘባበቻ የሆነበትን ሁኔታ ነው እያየን ያለ ነው። እና እንዴት ነው ራሳችንን ማስከበር ያለብን፣ እንዴት ነው እኛስ ራሳችንን ልንከበር የምንከበረው ብለን መጠየቅ ያለብን ይመስለኛል። እና ማን ነው ሊያስከብረን የሚችለው ወይም ክብራችንን እስከየት ነው ልናገኝ የምንችለው? መሰመር ያለበት ጉዳይ ይሄ ነው ብዬ አምናለሁ። ለምን ሌሎችን ሙቪዎችን ኢቨን ባሳያችሁ ምናልባት ውንጫ አልፋ ከሆነ ከመሆን ውጭ ሌላ ትርጉም ላይኖረው ይችላል እና የስላድኖ መቀደል፣ የቤተክርስቲያን መቃጠል፣ የክርስቲያኖች መገደል፣ መሳደድ ቤተክርስቲያን አጽደ ቤተክርስቲያን ግቢ ውስጥ እየገቡ ሌላ እምነት ተከታይ የሆኑ የራሳቸውን ሀሳብ ማራመድ ስናያቸው የነበሩ ጉዳዮች ለምሳሌ ከዚህ በፊት የፕሮቴስታንት እምነት ተከታይ የሆኑ የነሱን መዝሙር ብለው የሚሉትን ነገር እኛ ቤተክርስቲያን ግቢ ውስጥ ገብተው ምን ሲያደርጉ እንደነበረ በተደጋጋሚ እያየናቸው እንደነበረ እናውቃለን። በተደጋጋሚ ደግሞ እንደዚህ አይነት ሀሳቦች ማቆም ያልቻሉበት ምክንያት ለምንድን ነው ከተባለ የሕግ አካል እነዚህን ሰዎች ወይም እነዚህን ግለሰቦች ተከታትሎ የሚገባውን ፍርድ ስለማይሰጣቸው፣ ስለማይቆነጠጡ ሌላም አካል እየመጣ ይሄን ያደርጋል ማለት ነው። ስለዚህ በየጊዜው እኛም እንደዚሁ የምናያቸው የምንሰማቸው ነገር ልክ አይን ጆሮአችንን ጭው የሚያደርጉ ለማየት የሚዘገኑ ለመስማት የሚቀፉ በጣም ብዙ ነገሮችን በየጊዜው እየሰማን እንገኛለን። እንደዚህ አይነት ነገሮችን በሁለት አይነት መልኩ ነው ማየት ያለብን። አንደኛ ጥላቶቻችን በዚህ መልኩ እኛ ላይ ለምንድነው ዘመቻ እያደረጉ ያሉት የሚለውን መሰረታዊ ጥያቄ መጠየቅ አለብን ብዬ አምናለሁ። ከታሪክም አንጻር ወደኋላ ሄድ ብለን ነው መመልከት ያለብን ብዬ አምናለሁ። ለምንድነው ጥላት በእኛ ላይ የሚበረታው እግዚአብሔር እናመልካለን የምንባል ሀገር እግዚአብሔር የምትባል ምድር ብዙ ነገሮች ምድራችን ላይ ሀገራችን ላይ አለ ብለን የምንላቸው የእግዚአብሔር መገለጫ የሆኑ የእግዚአብሔር የግምጃው የበረከት ቤት ተብላ የምትጠቀስ ሀገር በዚህ መልኩ ለምንድነው መቀለጃ የሆነችው? ቅዱሳን ላይ ለምንድነው መቀለጅ የተጀመረው? ቤተክርስቲያን ለምንድነው የሚቃጠለው? ኦርቶዶክስ ለምንድነው የሚገደሉት? አባቶቻችን ለምንድነው የሚሳደዱት? በየገዳማቱ በየአድባራቱ ለምንድነው ይሄን አይነት መከራና እና ግፍ የሚደርስብን? ይህን ጥያቄ ሁላችንም ቁም ብለን መመለስ አለብን። ይሄ መልእክቴ ለኦርቶዶክሲያን ነው ብዬ አምናለሁ። ለምንድነው እግዚአብሔር የተወን እስከሚመስል ድረስ በዚህ መልኩ ብዙዎች የሚዘባበቱብን? ነው ብዙዎች የተዘባበቱብን ስለሆነ እንደሰማችሁት በጋሻው፣ እርግጥ በጋሻው የራሱን የሆነ የራሱ ውስጡ ቁጭት እንዳለበት የምንመለከተው ነገር አለ። ካፈርኩ አይመልሰኝ የምንለው ማለት ነው። ስለዚህ በሁለት አይነት መልኩ መመለከት አለብን ያልኳችሁ። አንደኛ ራሳችን ቤት ውስጥ ልናየው የሚገባ ጉዳይ አለ ነው። በሌላ በኩል ደግሞ ከጥላቶቻችን ከኛ ውጪ የሆኑ ከኛ ውጪ ከኛ ወገን ያልሆኑ ማለት ነው፣ በዛኛው ሳይድ ያሉ አካላት ኦርቶዶክስ ላይ የሚያደርጉት ጥቃት አለ። ሁለቱንም ነው መመለከት ያለብን ያልኳችሁ ለዚያ ነው። ስለዚህ ወደ ራሳችን ስንመጣ እግዚአብሔር በእኛ ያዘነባቸው በጣም በርካታ ነገሮች እንዳሉ ነው የሚያመላክቱት። ይህንን ታሪክን መጥቀስ አለብኝ ያልኳችሁ። ለምሳሌ እስራኤል ዘስጋን ብንመለከት፣ ሁሌ የማነሳው ሀሳብ ነው። እስራኤል ዘስጋ የእግዚአብሔር ህዝቦች ናቸው። ለእግዚአብሔር የተለዩ ናቸው። የተገረዙ የተባሉ ማለት ነው። ያን ጊዜ በብሉይ ኪዳን ሥርዓት የእስራኤላውያን ለእግዚአብሔር የተለዩ መሆናቸው ምልክታቸው ከዓለም የተለዩበት ግርዛት ነው። ያ ጊዜ አብርሃምን እግዚአብሔር በመግረዝ ለእሱ የእግዚአብሔር ህዝቦች ለመሆናቸው ምልክት ነው፣ ያ ግርዛት ዛሬ በእና በእናንተ ዘመን እስራኤል ዘሥጋዎች ግርዛትን ምልክታቸው ካደረጉ እስራኤል ዘነብስ የተባልን ደግሞ ና እናንተ በአርባና በሰማንያ የተጠመቅን የእግዚአብሔር ልጆች የተባልን ጥምቀት ምልክታችን ነው። አሁን ምልክታችን ጥምቀት ከሆነ፣ ስለዚህ እኛ የእግዚአብሔር ልጆች ነን። በዮሐንስ ወንጌል የተጠቀሰውም ያንን ነው የሚያመላክተው፣ ከእግዚአብሔር ተወልደናል። በቃ አረረም መረረም በህይወት ክርስትናውን በህይወት ኖርነውም አልኖርነውም ከእግዚአብሔር ተወልደናል። ከስጋ አይደለም፣ ከሚሞት ዘር አይደለም፣ ከማይሞተው ከዘላለማዊ ዘር ነው የተወለድነው። ስለዚህ ከማይሞተው ዘር እስከተወለድን ድረስ ደግሞ ዲያብሎስ ዝም ብሎ አይመለከተንም። ሁለት ነገር ነው ሊያደርግ የሚችለው ዲያብሎስ። እኛን ያንን ልጅነታችንን ከእግዚአብሔር መነጠል መፋቅ አይችልም። ያለችው ብቸኛ አማራጭ እኛን ከዘላለማዊ አባታችን ማጣላት ነው። ይህንኑ እያደረገ ያለው ምን ማለት ነው? ከእምነት፣ ከሃይማኖት፣ ከማንነት፣ ከስርዓት ያፈነገጥን ሆነን በእግዚአብሔር ፊት እንድንታይ ማድረግ ነው። ይህንን በንጽጽር ስንመለከት እስራኤል ዘስጋን ስናነሳ ለምሳሌ፣ ከግብፅ ባርነት ነፃ ወጥተው በሲና በረሃ እየተጓዙ የተለያዩ ሀገራት ነገስታትና መሳፍንትን ድል እያደረገላቸው ሲጓዙ፣ አንድ ንጉስ ግን እንዲህ አለ፦ እስራኤላውያን በእግዚአብሔር ታግዘው እግዚአብሔር እየረዳቸው አምላካቸው እያገዛቸው ብዙ ነገስታትን ድል እያደረጉ እያጠፉ ነው፣ እና እኔ ጋር ከመድረሳቸው በፊት እነኚህን ህዝቦች ምን ማድረግ አለብኝ? አለ ማስረግም አለብኝ ብሎ ወደ በለዓም እንደሄደ ታሪክ ይነግረናል፣ መጽሐፍ ቅዱስ ይነግረናል ይህንን። ስለዚህ በለዓም መጥቶ እስራኤላውያን እንዲረግምለት ነበረ ያደረገው፣ ግን እግዚአብሔር መልአክ ቀድሞ መጥቶ አህያዋ እንኳ ሳትቀር አልሄድም እስከምትል ድረስ የደረሰችበትን ታሪክ እናስታውሳለን። መጽሐፍ ቅዱስ በቃ ከፊት የቆመ እግዚአብሔር መልአክ አለ፣ ሰይፉ ይዞ ቆሟል። አልሄድም አለችው በለዓምን። አደል እንዴ? ከዛስ ሄዶ መርገም መቻል ሳይቀር ወይም መርገም ሳይችል ሲቀር ምንድን ያደረገው ለንጉሱ የመከረው ምክር ምንድን ነው ያለ? ብቸኛ አማራጭ እስራኤላውያንን ከእግዚአብሔር ማጣላት ነው። እንዴት ነው ያጣላቸው? ለጣዖት የሰዋው የተሰዋውን ምግብ እንዲበሉ አድርጋቸው ባለላ አለ። ለጣዖት የተሰዋውን ምግብ እንግዲህ በአሕዛብ ልማድ ጣዖት አላቸው፣ ያመልካሉ፣ ለዛ መስዋዕት ያቀርባሉ። ልክ እኛም ለምሳሌ መስዋዕት እንደምናቀርበው ማለት ነው። የኛም መስዋዕት አለ፣ ለእግዚአብሔር የምናቀርበው መስዋዕት እና ለጣዖት የሚመለክ የሚቀርበው መስዋዕት አለ። በቤሊ ኩሪያ ላይ የነበረው መስዋዕት ታስታውሳላችሁ አይደለ? ሰዎች በደል ሲሰሩ፣ ኃጢአት ሲሰሩ ዋኖሶችን፣ እርግቦችን፣ ጥጆችን እየወሰዱ ምን ያደርጋሉ? መስዋዕትነት ያቀርባሉ ማለት ነው ለኃጢአት ስሬታቸው ማለት ነው። አሁን በአዲስ ጊዜ ግን ያ የለም። ጥጃ አይታረድም፣ ወይፈን አይታረድም፣ ዋኖስ አይቀርብም። አሁን ላይ የአዲስ ጊዜ መስዋዕታችን የአብ ልጅ ድንግል ልጅ የሆነው ኢየሱስ ክርስቶስ ነው። አንዴ በልተ ነው ለዘላለም ማያስርበውን አንዴ ጠጥተ ነው ለዘላለም ማያስጠማ የህይወት ምግብ የህይወት መጠጥ የሆነውን ክርስቶስ ነው። ለኛ ቤዛችን ማለት ነው። ለዓለም ሁሉ የተሰዋ ማለት ነው። ራሱን ከዓለሙ ጋር ያስታርቅ ነበረ ተብሎ የተነገረለት ማለት ነው። ለኃጢአታችን ስርየት መስዋዕት ሆኖ የቀረበ እውነተኛው በግ ክርስቶስ ነው። እንደ ድሮ ጥጃ አይደለም የምንገብረው። ስለዚህ በለዓም እስራኤላውያንን በእግዚአብሔር ፊት የሚያስቀይም ወይም የሚያጣላ ነገር አድርጋለው። ለጣዖት የሰውውን ምግብ እንዲበሉ አድርጋቸው፣ ሌላ እንደገና ደግሞ ከአህዛብ ሴቶች ጋር እንዲተኙ አድርጋቸው፣ በዝሙት እንዲወርቁ አድርጋቸው። በቀጥታ ያን ጊዜ እግዚአብሔር ኃይሉን ከነሱ ላይ ያነሳል አላቸው። ምንድን ያደረገው ማለት ነው? ያለውን ነገር በተግባር ተገበረ ማለት ነው። ሰዓላያን ለጣዖት ሰዋው ምግብ በሉ። እግዚአብሔር እኮ ሙሴን ራሱ በሙሴ ላይ አድሮ እኮ ምን ሲል እንደነበር ታስታውሳላችሁ አይደለ? ከግብጽ ከወጡ በኋላ ያን ሁሉ ዋጋ ተከፍሎላቸው ራሱ እንኳን ለጣዖት ሰውል ነበረ። የጣዖት ደግሞ ፍቅር ነበረባቸው። ነገራችን ላይ ከ600,000 በላይ ሆነው ከባርነቱ ወጥተው ሁለት ሰው ነው የገባው ርስቱን የወረሰው እያሱና ካሌብ ብቻ ሌሎቹ በምድረ በዳ ነው ረግፈው የቀሩት ሲያጉረመርሙ ጣዖት ሲያመልኩ ለኮኮብ ሲሰግዱ አሁንም በቅርብ አሁን አዲስ አለም ስርዓት በሚል በተለይ በዋናነት ኢሊት ሆነው የሚመሩት አካላት አሁን ላይ የሚናገሩት ነገራቸው ያን ጊዜ እኮ እስራኤላውያን ከግብጽ ባርነት ነፃ ወጥተን እስራኤል ለመግባት እኮ ይፈጀብን አርባ ዓመት ነው አርባ ዓመት የፈጀብን እኮ ሆን ብለን ነው ለምን ኦራየን የተባለውን ኮኮብ ሲመራን በሱ ጉዞ ስለምንከተል ነው እንጂ ከግብጽ እስራኤል ለመግባት በጣም አጭር ናት እኮ በጣም አጭር ቅርብ ናት ነው ግን ኦራየን የተባለውን ኮኮብ ስንከተል ለዛ ነው መንገዳችን ይረዘመ ይላሉ ይህ የሚያመላክተው ምንድነው ጣዖት እንዴት ያመልኩ እንደነበረ ነው በመጽሐፈ ህዝቅኤል ላይም ከዚህ በፊት ጠቅሼ ነግራችኋለሁ የእስራኤል ሽማግሌዎች እንዴት ጣዖት ያመልኩ እንደነበረ አሁን እያወራሁ ያለሁት ስለ እስራኤል ዘስጋ ነው ከእግዚአብሔር ጋር እንዴት እንደተጣሉ እንዴት እንደተኳረፉ ነው። ከዛስ ከእግዚአብሔር ጋር ሲጣሉ ነገስታት ሁሉ ዘመቱባቸው፣ ተዋክተው ኃይል ማግኘት አልቻሉም። ሌላ ን ርስታቸውን ከወረሱ በኋላ ን ራሱ ፍልስጤማውያን እንዴት አድርገው እንደማረኳቸው እናውቃለን አይደለ። የካህኑ የኤሊ ልጆች በቤተ መቅደስ የማይገባ የነውር ስራ በሰሩ ጊዜ ታቦተ ጽዮንን ሳይቀር ይዘው ዘምተው ለጦርነት ተሸንፈው ነበር። ኃይሉን እግዚአብሔር አነሳ። ወደ እስራኤል ስጋ እንመልሰው፣ ወደ እኛ ወደ እናንተ ታሪክ ዛሬ ላይ እስራኤል ዘነብስ ሶሪ ተባል ነው ስንመለሰው፣ ለምንድን ነው በዚህ መልኩ ብዙዎች የሚዘብቱብን? ስላዱ ነው የተቀደደ ነው ያለው። ኦርቶዶክሶች ውስጥ የተገደሉልን ያሉት ቤተክርስቲያን የተቃጠለ ነው ያለው። አባቶቻችን በሰው ፊት አይታፈሩም አይፈሩም። ሽምግልና ተንቋል ተዋርዷል። ለምን ክብራችን ተነስቷል? ከእግዚአብሔር ጋራ ያጣላን አካል አለ ነው። ማን ነው ያጣላን አካል? አዲስ ዓለም ስርዓት መሪ ብለን የምንላቸው አካላት በቀጥታም ቢሆን በተዘዋዋሪ አውቀን የሚሆን ሳናውቅ ከእግዚአብሔር ጋር እንድንጣላ አድርገውናል። አንደኛ በዘር እንድንባላ አድርገውናል። በዘር ተዋድነን እንድንባላ አድርገውናል። ዋናውና መሰረታዊ ነገር ልክ በመጽሐፍ ቅዱስ እንደተጠቀሰው እግዚአብሔር አምርሮ ከሚጠራው ነገር ሁሉ በጣም ብዙ ኃጢአት አይነቶች አሉ የተጠቀሱ ማለት ነው። ወደ ስድስትና ሰባት የሚሆኑ ከነዚህ ሁሉ ግን እግዚአብሔር ነፍሱ አምራ የምጠላው በወንድማማቾች መካከልን እሾክን የሚዘራ ይለዋል። ጸብ የሚዘራ ዛሬ እርስ በርሳችን እንዴት እየተባላን እንደሆነ አስተውሉ። ከእምነታችን ይህን ዘራችን የበለጠብን በጣም ብዙ ቁጥራችን እልፍ የሆኑ ሰዎች አለን። ትናንትና በሰራውላቸው ቪዲዮ ላይ እንደዛ አይነት ነውር ከእምነት ከባህል ያፈነገጠ ስራዎችን በአደባባይ የምንሰራ ብዙ እህቶችና ወንድሞች አለን። በዚህ መልኩ ከእግዚአብሔር ጋር እንድንጣላ ሆነናል። ተስታውሱም እንደ የአፍንና ፊናስ የሚባሉት የካህኑ ልጆች እኮ ያንደኛው የካህኑ ልጅ ሚስቱን ሚስቱ ከወለደች በኋላ የልጇን ስም ምን እንዳለችው ኢካቦድ ብለው ጠርተው ነበረ። ክብር ከኛ ጎደለ የእግዚአብሔር ኃይል ከኛ ተነሳ ብላ ማለት ነው። በቤተ መቅደሱ የማይገባ ስራ ይሰሩ ስለነበረ የካህኑ ኤሊ ልጆች ማለት ነው። አባታቸውን ካህኑ ኤሊንም እግዚአብሔር በሳሙኤል አማካኝነት አድሮ ልጆችን ተውበል ተቆጣ። የማይገባ ነገር በቤተ መቅደስ እያደረጉ ነው። ለመስዋዕት የሚመጣውን ስጦታ እነሱ ቀድሞ ይበሉት ነበረ። አልፎ ተፎ በዛ በቤተ መቅደስ ራሱ ሴቶች ከሴቶች ጋር ይማግጡ ነበረ፣ ዝሙት ይፈጽሙ ነበረ። በተደጋጋሚ ልጆችን ተውበል ብሎ ነገረው። እግዚአብሔር ግን ልጆቹ ከእግዚአብሔር በልጠውበት ካህኑ ኤልም ዝም አለ። ሊናገራቸው ሊገስጻቸው አልቻለም። ዛሬም በቤተ መቅደሳችን ተውል የሚባሉ የሚገባቸው ብዙ ዘረኞች አሉ፣ ብዙ ካድሬዎች አሉ፣ ህዝብን ከእግዚአብሔር ጋር የሚያጣሉ በእንደዚህ አይነት ነውር ምክንያት። አዎ ይታወቅ እኮ ነው። ምንድነው በሀገራችን የሚባል ነገር አለ፣ ለጻርቃን የወረደ ለጣን ለጣን የወረደ ለጻርቃን የሚባል ይህን ስላችሁ እራሳችን ንፁህ እያደረግን አይደለም። ግን የምናያቸው ብዙ በርካታ ነውሮች ስላሉ ማለት ነው። በቤተ መቅደስ እግዚአብሔር ሊያስነውሩ የሚችሉ ብዙ አፍንና ፊንሀሳዎች አሉ። እንደ ካህኑ ዝም ያሉ ደግሞ አባቶች አሉ። ዝም፣ ክርስቲያኖች ሲገደሉ ዝም፣ በቤተ ክርስቲያን ውስጥ ብዙ ነውር ሲሰራ እያዩ ዝም። እንደ ካህኑ እንደ ኤሌ የሆኑ ብዙዎች አሉ ደግሞ ካህንም ሊሆኑ ይችላሉ፣ ሌላም ቤተክርስቲያን አገልጋይ ሊሆኑ ይችላሉ። በጣም ብዙ ብዙ ዝም ማለት የለባችሁም፣ ተው በሉ። ፊናስና አፍኒንን ዝም አትበሏቸው። አሁንም በዘመናችን በቤተ መቅደስ ውስጥ ብዙ ነውር የሚሰሩ ፊናስና አፍኒኖች አሉ። ኤሊዎች ደግሞ ዝም አትበሉ፣ ካህኑ ኤሊ ዝም አትበሉ፣ ተው በሉ። ይሄን ተው ካላል አሁን ያሳያችሁን ያሳያችሁን ቪዲዮ አይነት መልዕክቶች በብዙ ነው ያልኩት። ይሄ በእኛ በኩል ያለውን ቁጣ በእኛ በኩል ያለውን ድክመት የሚያሳየውን መልዕክት ነው ያጋረዋቸው ጥላቶቻችን። ስለዚህ እኛ ከእግዚአብሔር ጋር ስንጣላ ልክ አስቀድሜ እንዳነሳሁላቸው የእስራኤል ዘሥጋን ታሪክ ማለት ነው። እስራኤላውያንን ከእግዚአብሔር ዘንድ በእግዚአብሔር ዘንድ ማጣላትና የእግዚአብሔርን ክብር እንዲጎላቸው ካደረገ በኋላ እግዚአብሔር ኃይሉን አነሳ ማለት ነው። ቢጓጓ ያሸንፉም፣ ቢጸሉ ጸሎታቸው አይሰማም ምንም ቢያደርጉ ክብራቸውን አጡ። የማንም የአሕዛብ ነገሥታት መጫወቻ ሆኑ ማለት ነው። ዛሬ ምን እናንተ በእንደ አይነት በእንደ አይነት መልኩ የማንም መጫወቻ የሆን ነው። ለምንድን ነው ከተባለን ከእግዚአብሔር ሰዎች ስላጣሉን፣ ከእግዚአብሔር ስለተቀያየምን። እግዚአብሔር እኛን ዝም ማለ አልተሆነም። በነገራችን ላይ ዝም ማለ ማለት ትሆናል ማለት አይደለም። እስከምንመለስ ድረስ አንዳንድ ጊዜ በስብከት በትምህርት ነግራችሁት። ምንድን ነው አንዳንዴ በእኛ ሀገር የሚባል ነገር አለ አደለም፣ ምከረው ምከረው እምቢ ካለ መከራ መከረው ይባላል። እግዚአብሔር መከረ፣ አስተማረ፣ ገሰጸ እንቢ ስንል ግን በእንደዚህ አይነት መልኩ ሊያመጣም ፈለገ ማለት ነው። አንድ መንገድ ሰራተኛ መንገድ እየሰራ መንገድ ላይ ትልቅ ተራራ ቢያጋጥመው በቁፋሮ ሊያስተካክለው ይፈልጋል። እምቢ ካለ ግን ውስጡ ደማሚት ይቀብርና ያፈነደዋል ማለት ነው ከዛ ሳይወድ በግድ ያን ደማሚቱን ኃይለኛ ጭንጫ የሆነውን ድንጋይ ያስወግደዋል። እግዚአብሔር መንገድ ሰራተኛው፣ እኛም በምክር በትምህርት እምቢ አልን፣ ደማሚት በተባለ መከራ ውስጣችንን እያፈራረሰ ወደሱ እንድንመጣ በመከራ በኑሮ ጭንቀት፣ በብዙ አይነት መልኩ መከራው እየከበደብን ያለው አይደለም። ግን አሁንም ነገር ሁሉ የሚሆነው ለበጎ ነው ብለን ተመስገን እያልን አሁንም ወደ እግዚአብሔር መንገድ መመለስ ከእኛ ይጠብቃል። ያኔ እግዚአብሔር በጠላቶቻችን ላይ ጅራፉን ያነሳል። እኛ ወደ እግዚአብሔር ካልተመለሰን ይሄ መከራ ይቀጥላል። በነገራችን ላይ እነ በጋሻው ብዙ ጠቅሰን ማንዘልቃቸው በጣም ብዙ የቤተክርስቲያናችን ጠላት ምን እንደለምላቸው ብዙ አሉ። እርግጥ የሰው ጠላት የለውም፣ የሰው ጠላቱ ዲያብሎስ ነውና የቤተክርስቲያችን ጠላት ዲያብሎስ ነው። ጥንት አባቶቻችሁ ይሄን ስራ ነውር ስለሰሩ ዛሬ ብትታረዱ አይደንቅም ነው የሚለው። በጣም በጣም አደገኛ የሆነ መልእክት ነው። ወደ እነዛ ስንመለስ ማለት ነው፣ በእኛ በኩል ያለውን ክፍተት ከተነጋገርን በወዳኞቹ በጥላቶቻችን ብንላቸው ወገኖች ደግሞ ያሉ ተቃራኒ ማለት ነው። በእኛ ቤት ውስጥ ያልሆኑ የሚናገሩትን ነገር ከሰማችሁ ደግሞ አንደኛ፣ እነሱን በነገራችን ላይ እንደ እንትን ነው መጠቀም ያለብን እንደ አላርም መልእክት እግዚአብሔር ዳቢሎስን አስነስቶ እንደሚቀጣ ታቁምበት። እንብተ ኢሳይያስ ላይ እግዚአብሔር ሕዝብ እሱ አልገዛ ሲል ዳቢሎስን ለመቅጫነት ይጠቀምበታል ይላል። ይሄን በታሪክም በዘመናት መካከል ተመልክተናል። ምናልባት እንደ አይነት ሰዎችን እያስነሳ እኛ ላይ አይናችን የሚያዩ ጆሮአችን የሚሰማው ነገር በጣም ዘግናኝ የሆኑ ነገሮችን ስንመለከት እንዴ ብለን እንድጠይቅ ያደርገናል። እንዴት እንደዚህ ሲሆን እግዚአብሔር ዝም ይላል የሚል ሰው ሊኖር ይችላል። እውነት ነው። ልክ ያ የወሎ ገበሬ እንዳለው ማለት ነው የለህም እንዳልል ይመሻል ይነጋል፣ አለህም እንዳልል እንዲህ ይደረጋል ብሎ ተናገረ። ሲያየው የሚደረገውን ግፍ ሲመለከት እግዚአብሔር ያለ አይመስልም። ግን ደግሞ ፀሐይና ጨረቃ ይፈራረቃሉ አለ እግዚአብሔር። ይሄ ገበሬ እምነት ስለሌለው አይደለም። የሚያየውና የሚሰማው ነገር ሁለቱ ስለተጋጨበት፣ ከሌላው በላይ ስለሆነበት ይሄን ተናገረ። ዛሬ ምን እና እናንተ የምናየው የምንሰማው ነገር ብዙ ነገሮችን እንድንጠራጠር ያደርግናል። እንደ እግዚአብሔር የለም እንደ አይነት ነገር ሲደረግ ስለ አድኖ ሲቀደድ እግዚአብሔር ላይ ሲዘበትበት፣ ቤተክርስቲያን ሲቃጠል፣ ካህናት ሲገደሉ ብዙ ነገሮችን መልኩ ምሳሌውን ወይም ደግሞ ትምህርቱ መውሰድ ያለብን ወረሳችን፣ ራሳችን ፈትሸን ምንድን ነው ከኛ የጎደለ የሚለውን ነገር መሰረታዊ ነገር ማንሳት አለብን። በእግዚአብሔር እንመለስ፣ እግዚአብሔር ወደኛ ፊቱን ይመልሳል። እግዚአብሔር ወደኛ ፊቱን ሲመልስ እኛ ላይ የሚዘብቱ ሁሉ ከማንም ምንም አጠብቁ እንደ አይነት ሰዎች ተይዘው መታሰር ህግ ፊት አጠብቁ ፌክ ነው፣ ላጠብቁ አይሆንም። አይተናላ። በተደጋጋሚ ብዙዎች ይሄን አድርገው ምንም አልተደረጉም። ለዛም ነው ምንም ስላልተደረጉ ሌሎችም ሌሎችን መጥተው እንደዚህ ያደርጋሉ ማለት ነው፣ እንዲናገራሉ ማለት ነው። ምንም እንደማይሆን ያውቃሉ። ስለዚህ መተማመኛችን አምላካችን ነው። ወደ እግዚአብሔር እንመለስ፣ እግዚአብሔር ወደኛ ፊቱ ይመልስልናል። ያን ጊዜ ጥላቶቻችን ያፍራሉ። እርስ በርስ መባላታችን አቁመን ወደ ውስጣችን ተመልክተን ህገ እግዚአብሔርን ጠብቀን መኖር የሚያስችለውን መንገድ መከተል ከኛ ይጠበቃል። ያኔ ሁሉ ነገር መስመር ይይዛል። የሚል መልእክት ነው ያለኝ። እነበጋሻው ያው ካፈርኩ አይመልሰኝ ነው። ነገም ተነገወዲያም እንጀራቸው ኦርቶዶክስ መሳደብ ስለሆነ እሱ ብቻ ሳይሆን ሌሎች በጣም ብዙ በተለይ በፕሮቴስታንቱ ዓለም ያሉ ማለት ነው አብዛኞቹ ኦርቶዶክስን ካልተሳደቡ እንጀራቸው ወይም የእንጀራ አካውንታቸው ይዘጋል ስለዚህ ለእነሱ እንጀራቸው ነው ለእኛ ሕይወት ያለውን ቤት ለነሱ ግን እንጀራ ስለሆነላቸው በመሳደብ በማንቋሸሽ ብዙ ነገር ለማግኘት ይሞክራሉ። የእኛ አባቶች አስቀድመው ጥለውልን የሄዱት መልካም ነገር ነው እንጂ፣ ለሀገር ባለውለታዎች ናቸው እንጂ ዛሬ ለምንገደልበት ምክንያት የሆነ ሀጢያት አስቀምጠውልን አደለ የሚሄዱት። እሱ የተናገረበትን አንግል ከሰማችሁት ማለት ነው በጣም አደገኛ በጣም ነውረኛ የሆነ አነጋገር ነው። ምናልባት የህግ አካላት የምትሰሙ ከሆነ በህግ አካል ውስጥ ሆናችሁ ኦርቶዶክስ ሆናችሁ እንዳይነት አነጋገር ሰምታችሁ ልቦናችሁ ምንም የማይሰማችሁ ከሆነ ይሄ እንግዲህ ከእምነት የበለጠ ነገር ስለሌለ እንዳይነት ሰዎችን አደብ ሊያስገዛ የሚችል እንግዲህ የህግ አካል ካለ እንጠይቃለን። ይሄ ብቻ አይደለም፣ ሌሎች በጣም ብዙ አሉ። ስላሉ ነው የሚቀዱ በጣም ኦርቶዶክስ ላይ የሚዘምቱ ማለት ነው። ስለዚህ ይሄ ነው ያለ መልእክት። በህግ ያዙና ጠይቁልን። ይሄ ነው መልእክታችን። ያኔ ህግ አለ ብለን እንድንመሰክር የሚያደርገንን ነገር አድርጉልን። በድጋሚ እስከምንገናኝ መልካም ቆይታ ይሁንላችሁ። ይቆየን